ክፍለዎች እንደምናላችሁ እኔ አለው እግዚአብሔር ይመስገን እንድናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስኳርን መጠቀም በጤናችን ላይ የሚያስከትለውን እጅግ አስከፊ የሆነ የጤና ችግሮችን በዚህ ቪዲዮ ላይ ዝርዝር የምነግራችሁ ይሆናል ማለት ነው። እንዲሁም ደግሞ ስኳርን መጠቀም ብታቆሙ የምታገኙትን አስደናቂ ለውጥን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየትም ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በአመጋገባችን ውስጥ የሚገኙ ስኳሮች በተፈጥሮ የሚገኙ ወይም ደግሞ በራሳችን የተጨመሩ ወይም አድድ ሹገር የምንላቸው ሊሆኑ ይችላሉ። በተፈጥሮ የሚገኙ ስኳሮች የምንላቸው እንደ ፍራፍሬ እናም ወተት ባሉ ምግቦች ውስጥ በተፈጥሮ የሚገኙ ናቸው። እነዚህ ምንም የጤና ጉዳትን አያስከትሉም። የተጨመሩ ስኳሮች ደግሞ ምግብ በሚዘጋጅበት ጊዜ ወይም ደግሞ በሚቀነባበርበት ጊዜ ወይም በሻይና በቡና ላይ የሚጨመሩ ማጣፈጫ ስኳሮች ናቸው። እነዚህ ከባድ የሆነ የጤና ችግርን የሚያስከትሉ ናቸው። ከመጠን በላይ የተጨመረ ስኳር ለሰውነት እጅግ ጎጂ የሆኑ መርዛማ ተጽዕኖዎች ሊኖሩ ይችላል። በብዛት ሲወሰድ የተጨመረው ስኳር ተከታታይ ጎጂ የጤና ችግሮችን ሊያስከትል ይችላል። ውፍረት፣ አይነት ሁለት የስኳር በሽታ እናም የልብ ህመም ተጋላጭነት መጨመር፣ የጉበት መጎዳት፣ የሰውነት መቆጣት ወይም ደግሞ ኢንፍላሜሽን እናም የጥርስ ችግሮችን ያስከትላል። እነዚህ ስር የሰደዱ የጤና ችግሮች ከጊዜ በኋላ ለሰውነታችን እጅግ በጣም ጎጂ ናቸው። ችግሩ በፍራፍሬ እናም በአትክልት ውስጥ በተፈጥሮ የሚገኙ ስኳሮች ሳይሆኑ በተዘጋጁ ምግቦች እናም በስኳር መጠጦች ውስጥ የሚገኘው የተጨመረው ስኳር ነው። ከፍተኛ መጠን ያለው የተጨመረ ስኳር ለረጅም ጊዜ መውሰድ ከባድ የሆነ የጤና ችግሮችን ሊያስከትልብን ይችላል ይህም እንደ መርዛማነት ሊቆጠር ይችላል ማለት ነው። ታዲያ ከመጠን በላይ ስኳርን መመገብ የሚያስከትለውን እጅግ አስከፊ የሆነ አስር የጤና ችግሮችን በቅድሚያ ልንገራችሁ። አንደኛ የክብደት መጨመር ወይም ደግሞ ውፍረት ነው። ስኳር በካሎሪ የበለጸገ ሲሆን፣ ነገር ግን በውስጡ የተመጣጠነ ምግብ እጥረት አለ። ይህ ደግሞ ከመጠን በላይ ሲወሰድ እናም ሲበላ ክብደት መጨመርን ያስከትላል። ከመጠን ያለፈው ውፍተት ደግሞ ለተለያዩ የጤና ችግሮች ያጋልጣል። ሁለተኛ ደግሞ የልብ ህመም ነው። ከፍተኛ የስኳር መጠንን መውሰድ የደም ግፊትን፣ የኮሌስትሮል መጠንን እናም ትራይግሊሰራይድ መጠንን ይጨምራል። እነዚህ ምክንያቶች ለልብ ህመም ተጋላጭነትን ይጨምራሉ። ሦስተኛ ደግሞ አይነት ሁለት የስኳር በሽታን ያስከትላል። ስኳርን በብዛት መውሰድ የኢንሱሊን መቋቋም ወይም ደግሞ ሬዚስታንስን ያስከትላል። ይህም ሰውነታችን ኢንሱሊንን በአግባቡ እንዳይጠቀም ያደርገዋል። ይህ ደግሞ ለስኳር በሽታ ተጋላጭነትን ይጨምራል። አራተኛ ደግሞ የጥርስ መበስበስን ያስከትላል። ባክቴሪያዎች ስኳርን በቀላሉ ይመገባሉ። ይህም አሲድ እንዲመረት ያደርጋል። ይህ አሲድ ደግሞ የጥርስ መስተዋትን ያበላሻል። ይህም የጥርስ መበስበስን ያስከትላል። አምስተኛ ደግሞ የጉበት ላይ ስብ መከማቸት ወይም ደግሞ ፋቲ ሊቨር ዲዚዝን ያስከትላል። ስኳር በጉበት ውስጥ ወደ ስብነት ይለወጣል። ከመጠን በላይ ስኳርን መውሰድ በጉበት ውስጥ ስብ እንዲከማች ያደርጋል። ይህ ደግሞ ለጉበት መጎዳትናም ለጉበት በሽታ ሊያጋልጠን ይችላል። ስድስተኛ ደግሞ የኩላሊት በሽታን ያስከትላል። ከፍተኛ የስኳር መጠን ኩላሊትን ይጎዳል። ኩላሊት በደም ውስጥ ያለውን ስኳር ለማጣራት ጠንክረው እንዲሰሩ ያስገድዳቸዋል። ይህም ከጊዜ በኋላ የኩላሊት ስራን ሊያስተጓጉልብን ይችላል። ሰባተኛ የአእምሮ ጤና ችግሮችን ያስከትላል። ጥናቶችም እንደሚያሳዩት ከፍተኛ የስኳር መጠንን መውሰድ የመንፈስ ጭንቀትን፣ ጭንቀትንና ሌሎች የአእምሮ የጤና ችግሮችን ሊያስከትል ይችላል። ስምንተኛ ደግሞ የቆዳ ችግሮችን ያስከትላል። ስኳር የቆዳ እርጅናን ያፋጥናል እናም ብጉርን ሊያባብስ ይችላል። ስኳር መብላት የቆዳ ችግርን በተለያዩ መንገዶች ሊያስከትል ይችላል። ስኳር በብዛት ስንመገብ የኢንሱሊን መጠን ይጨምራል። ይህ ደግሞ የሴበም ወይም ደግሞ የቆዳ ዘይት ምርትን ይጨምራል። ከመጠን በላይ የሆነ ሴበም የቆዳ ቀዳዳዎችን በመዝጋት ብጉር እንዲፈጠር ያደርጋል። ስኳር በሰውነት ውስጥ የሰውነት መቆጣትን ወይም ደግሞ ኢንፍላሜሽንን ሊያስከትል ይችላል። ይህ የሰውነት መቆጣት የቆዳ ችግሮችን እንደ ብጉር፣ ኤግዜማ እናም ሮሴሽያ የመሳሰሉትን ሊያባብስብን ይችላል። ስኳር ከፕሮቲኖች ጋር ሲጣመር የግላይኬሽን ሂደት ይከሰታል። ይህ ሂደት ኮላጅንን እናም ኢላስቲንን ይጎዳል። እነዚህም ቆዳችንን ጠንካራ እናም የመለጠጥ ችሎታ እንዲኖረው የሚያደርጉ ፕሮቲኖች ናቸው። ይህም ቆዳችን እንዲሸበሸብና እንዲዝል ሊያደርግ ይችላል። ከፍተኛ የስኳር መጠን የሆርሞን ለውጥንም ሊያስከትል ይችላል። ይህ ደግሞ የቆዳ ችግሮችን ለምሳሌ እንደ ብጉር የመሳሰሉትን ሊያባብስብን ይችላል። በአጭሩ ስኳር በቆዳችን ላይ የተለያዩ አሉታዊ ተጽዕኖች ሊኖሩት ስለሚችል በመጠኑ ስኳርን መመገብ አስፈላጊ ነው። ዘጠነኛ፣ ደግሞ የካንሰር ተጋላጭነት መጨመር ይከሰታል። አንዳንድ ጥናቶችም እንደሚያሳዩት ከፍተኛ የስኳር መጠን መውሰድ ለተወሰኑ የካንሰር አይነቶች ተጋላጭነታችንን ይጨምራል። ከፍተኛ ስኳር መመገብ የካንሰር ተጋላጭነትን በተለያዩ መንገዶች ይጨምራል። ከፍተኛ የስኳር መጠን መውሰድ ለውፍረት ዋነኛ አስተዋጽኦ ያደርጋል። ውፍረት ለተለያዩ የካንሰር አይነቶች እንደ የጡት፣ የኮለን፣ የኩላሊትና የማህፀን ካንሰር ተጋላጭነትን ይጨምራል። ስኳርን በብዛት ስንመገብ የኢንሱሊን መጠን ይጨምራል። ከፍተኛ የኢንሱሊን መጠን የህዋስ እድገትን ያበረታታል። ይህም የካንሰር ህዋሳት እንዲያድጉ ሁኔታዎችን ያመቻቻል። ስኳር በሰውነት ውስጥ የሰውነት መቆጣትን ሊያስከትል ይችላል። ስር የሰደደ የሰውነት መቆጣት የዲኤንኤ ጉዳትንናም የህዋስ እድገትን በማበረታታት ለካንሰር እድገት አስተዋጽኦን ያደርጋል። ስኳር ከፕሮቲኖች ጋር ሲጣመር የግላይኬሽን ሂደት ይከሰታል። ይህ ሂደት ለካንሰር እድገት አስተዋጽኦ የሚያደርጉ የላቁ ግላይኬሽን የመጨረሻ ምርቶችን አድቫንስድ ግላይኬሽን ኢንድ ፕሮዳክትን ያመነጫል። ከፍተኛ የስኳር መጠን የሆርሞን ለውጥን ያስከትላል። ይህም ለካንሰር እድገት አስተዋጽኦን ያደርጋል። ከፍተኛ የስኳር መጠንን መውሰድ የሴሎችን መበላሸትን ያፋጥናል። ይህም ለካንሰር ተጋላጭነትን ይጨምራል። ስለዚህ ከፍተኛ የስኳር መጠን መውሰድ የካንሰር ተጋላጭነትን ይጨምራል ማለት ነው። አስረኛ ደግሞ የሰውነት በሽታ የመከላከል አቅም መዳከምን ያስከትላል። ከፍተኛ የሆነ የስኳር መጠን የሰውነት በሽታ የመከላከል ስርዓትን ያዳክማል። ይህ ደግሞ ለበሽታዎች ተጋላጭነትን ይጨምራል ማለት ነው። ስለዚህ ስኳርን በከፍተኛ ሁኔታ የምትጠቀሙ ከሆነ እነዚህ ሁላ አስከፊ የጤና ችግሮች ሊያጋጥማችሁ እንደሚችል ማወቅ አለባችሁ። ታዲያ ስኳርን መቀነስ የሚያስገኛቸውን ድንቅ ጥቅሞችን ደግሞ አሁን እነግራችኋለሁኝ። ስኳርን መቀነስ የአፍ ወይም ደግሞ የልብ ጤና መሻሻል እናም የክብደት መቀነስን ያበረታታል። ከስኳር ነፃ የሆነ አመጋገብ የደም ግሉኮስ ወይም ደግሞ የስኳር መጠንንም ለመቆጣጠር እናም ብጉርንም ለመቀነስ ይረዳል። ስኳርን በመቀነስ የምታገኙትን ሰባት ድንቅ ጥቅሞችን እነግራችኋለሁ። አንደኛ ክብደትን ለመቆጣጠር ይረዳል። ከፍተኛ የተጨመረ ስኳር ያላቸው ምግቦች ከውፍረት ጋር የተቀራኙ መሆናቸውን ጥናቶች አሳይተዋል። ከመጠን በላይ የተጨመረ ስኳር የሆድ ስብ ወይም ደግሞ የውስጥ አካላት ስብ እንዲጨምር ያደርጋል። ከመጠን በላይ የሆድ ስብ እንደ የስኳር በሽታ እና የልብ በሽታ ላሉ ሁኔታዎች ተጋላጭነትን ይጨምራል። ክብደታችሁን ለመቆጣጠር እናም የሆድ ስብን ለመቀነስ በስኳር የጣፈጡ ምግቦችንና መጠጦችን መገደብ ይኖርባቸዋል። ሁለተኛ ደግሞ የደማችሁን ስኳርን ለመቆጣጠርም ይረዳል። የኢንሱሊን መቋቋም ወይም ደግሞ ሬዚስታንስ የሚከሰተው ቆሽታችን በደማችን ውስጥ ያለውን ከመጠን በላይ ግሉኮስ ለመቋቋም ብዙ ኢንሱሊን ሲለቅ ነው። ኢንሱሊን ግሉኮስ ወደ ሴሎቻችን እንዲገባ የሚረዳ ሆርሞን ነው። የኢንሱሊን መቋቋም ወይም ደግሞ ሬዚስታንስ ወደ ቅድመ የስኳር በሽታ ወይም ደግሞ ፕሪ ዲያቤቲክ ወደምንለው እናም አይነት ሁለት የስኳር በሽታ ሊያመራ ይችላል። በስኳር የጣፈጡ መጠጦችን በተደጋጋሚ የሚወስዱ ሰዎች ለአይነት ሁለት የስኳር በሽታ የመጋለጥ እድላቸው ከፍተኛ መሆኑን በርካታ ጥናቶች አረጋግጠዋል። የተጨመረውን የስኳር መጠን መቀነስ፣ የአካል ብቃት እንቅስቃሴን ማድረግ እናም ጤናማ አመጋገብን መከተል የኢንሱሊን ስሜትን ያሻሽላል። የኢንሱሊን ስሜት ወይም ደግሞ ሴንሲቲቪቲ መሻሻል ሴሎች የደም ስኳርን ለመምጠጥ አነስተኛ ኢንሱሊን ያስፈልጋቸዋል ማለት ነው። ይህ ደግሞ የደማችሁን የስኳር መጠን ለመቆጣጠርና የስኳር በሽታ አደጋን ለመቀነስ ይረዳል። ሶስተኛ የአፋችንን ጤና ያሻሽላል። በአፋችን ውስጥ ያሉ ባክቴሪያዎች ስኳርን ሲሰብሩ የጥርስን ገጽታ የሚያጠፋ አሲድ ማምረት ይችላሉ። ይህ አሲድ ደግሞ የጥርስ መቦርቦርን ያስከትላል። ብዙ ባክቴሪያዎች እንዲሁ የተበከሉ ወይም ደግሞ ያበጡ ድዶችን ሊያስከትሉ ይችላሉ። ይህም ወደ የድድ በሽታ ሊያመራ ይችላል። የጥርስ መቦርቦርን ለመከላከል በምግባችን ውስጥ ያለውን የተጨመረ ስኳር መጠን ከጠቅላላው ካሎሪ ከ10 ፐርሰንት በታች መቀነስ አለብን። ጥሩ የአፍ ንጽህና እንዲሁም የጥርስ መቦርቦርን ይከላከላል። በፍሮላይድ የጥርስ ሳሙና በቀን ሁለት ጊዜ ጥርሳችሁን ቦርሹ። አራተኛ ደግሞ የድብርትን አደጋ ሊቀንስ ይችላል። ስኳርን መቀነስ የምንበላው ነገር የአንጎላችንን ተግባር ሊጎዳ ይችላል። ይህም ስሜታችንን ሊጎዳ ይችላል። እንደ ፍራፍሬ፣ አትክልት እናም ሙሉ እህል ያሉ ምግቦችን መመገብ የመንፈስ ጭንቀት ምልክቶችን ይቀንሳል። በርካታ ጥናቶችም እንደሚያመላክቱት በስኳር የበለጸጉ መጠጦች የድብርት አደጋን ሊጨምሩ እናም የድብርት ምልክቶችን ሊያባብሱ ይችላሉ። አምስተኛ ደግሞ ብጉርን ሊቀንስናም የቆዳ ጤናንም ሊያሻሽል ይችላል። ከመጠን በላይ ስኳር በሰውነት ውስጥ እብጠት ወይም ደግሞ ኢንፍላሜሽንን ሊያስከትልና የሴበም ወይም ደግሞ የዘይት ምርትን ይጨምራል። ብጉር ከመጠን በላይ የሴበም ውጤት ሊሆን ይችላል። የተጨመረውን ስኳር መቀነስ ቆዳችን ከእርጅና እንዲዘገይ ሊረዳው ይችላል። የተጨመረ ስኳርናም የተጠበሱ ምግቦች በቆዳችን ውስጥ ካለው ኮላጅን ጋር የሚገናኙ ተጨማሪ ንጥረ ነገሮችን ሊይዙ ይችላሉ ማለት ነው። ስለዚህ እነዚህን ማስወገድ ያስፈልጋል። ስኳርን መገደብ የብጉርን ችግር ሊቀንስናም የቆዳችንን ጤና ሊያሻሽልን ይችላል። ስድስተኛ ደግሞ የጉበት በሽታ ተጋላጭነትን ይቀንሳል። ከመጠን በላይ የተጨመረ ስኳር ከአልኮል ነፃ የሆነ ስባማ የጉበት በሽታ ነን አልኮሊክ ፋቲ ሊቨር ዲዚዝ ጋር የተያያዘ ነው። ይህ አይነቱ የጉበት በሽታ ከአልኮል ከከባድ የብረት መመረዝና ከቫይረስ ኢንፌክሽን ጋር ምንም ግንኙነት የለውም። ፍሩክቶስ የስኳር አይነት ነው። ፍሩክቶስን መበጣጠስ የጉበታችን ስራ ነው። ወደ ጉበት የሚደርሰው ከመጠን በላይ ፍሩክቶስ ወይም ደግሞ ስኳር፣ በተለይም ከጣፋጭ መጠጦች ወደ ስብነት ይለወጣል። በጉበት ውስጥ ብዙ ስብ ሲከማች ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ ከአልኮል ነፃ የሆነ ስባማ የጉበት በሽታ ይከሰታል ማለት ነው። የተጨመረውን የስኳር መጠን መቀነስ ደግሞ የጉበት በሽታ ተጋላጭነታችንን እንዲሁም ደግሞ የጉበት ስብ ችግርን ለመቀነስ ይረዳል። ሰባተኛ ደግሞ የልብ ጤናችንንም ይደግፍልናል። የተጨመረ ስኳር በተዘዋዋሪም ሆነ በቀጥታ ከልብ በሽታ ጋር የተያዘ ነው። ከ20 ፐርሰንት በላይ ጠቅላላ ካሎሪዎች ከተጨመረ ስኳር የሚመጡ አመጋገቦች ትራይግሊሰራይድ ወይም ደግሞ የደም ስብን ሊጨምሩ ይችላል። ከፍተኛ የትራይግሊሰራይድ መጠን ለልብ በሽታ አጋላጭ ነው። የተጨመረውን የስኳር መጠን መቀነስ የደም ግፊትን፣ ኮሌስትሮልን እናም ትራይግሊሰራይድን ጤናማ በሆነ ደረጃ ለማቆየት ይረዳል። ይህ ደግሞ ለልብ በሽታ ተጋላጭነታችንን ይቀንሳል ማለት ነው። ስለዚህ ስኳርን ከት ብታደርጉ ወይም ደግሞ ብታቆሙ ወይም አጠቃቀማችሁን በጣም ብትቀንሱ እነዚህን ሁላ ድንቅ ጥቅሞችን የምታገኙ ይሆናል። ስኳርን ከልክ በላይ የምትጠቀሙ ከሆነ ደግሞ በጊዜ ሂደት ቅድም ለጠቀስኳቸው አስር የጤና ችግሮች ተጋላይ ትሆናላችሁ ማለት ነው። ታዲያ ምን ያክል ስኳር መጠን ከመጠን በላይ ነው የሚለውን ደግሞ ልንገራችሁ። ጠቅላላይ ስኳር መጠናችሁን ማስወገድ አስፈላጊ ላይሆን ይችላል። ነገር ግን የተጨመረ ስኳርን በመጠኑ መብላት አለባችሁ። ቀጥታ የምትጨምሩትን ስኳር ብታስወግዱት መልካም ነው፣ ግን ከተፈጥሮ የምታገኟቸው ስኳር ከአትክልትና ፍራፍሬ የምታገኟቸው የስኳር መጠንን ማስወገድ አስፈላጊ አይደለም። ቢሆንም ግን ከልክ በላይ መጠቀም አስፈላጊ አይደለም። እነሱንም የተጨመሩ ስኳሮች ደግሞ ከዕለታዊ ከምትጠቀሙት ካሎሪዎች ከ10 ፐርሰንት በታች መሆን አለባቸው። ይህ ደግሞ ለሴቶች በቀን ከስድስት የሻይ ማንክ ያልበለጠ ወይም ደግሞ ከመቶ ካሎሪ ያልበለጠ እናም ለወንዶች ደግሞ ከዘጠኝ የሻይ ማንኪያ ወይም ደግሞ ከ150 ካሎሪ ያልበለጠ መሆን መቻል አለበት፣ የምትጠቀሙት ስኳር። ነገር ግን የተለያዩ ጣፋጭ ምግቦችን ስትጠቀሙ በጣፋጭ ምግቦች ውስጥ የሚጨመረው ስኳር በጣም በጣም በጣም ከፍተኛ ነው። እሱን ማስተዋል አለባችሁ። መጠኑን ስለማታውቁት ከልክ በላይ ስለሚጨመር በጣም ይጎዳችኋል ማለት ነው። በቀን ከሚያስፈልጋችሁ ወይም ደግሞ በጠን ከሚመከረው በላይ ኦቨር ስኳርን እንደምትጠቀሙ ማወቅ አለባችሁ። ስለዚህ ማስወገድ ያስፈልጋል አድድ ሹገር ወይም ደግሞ የተጨመረ ስኳርን። ታዲያ ስኳርን እንዴት መቀነስ እንደምትችሉ ልንገራችሁ ከአመጋገባችሁ ውስጥ። እንግዲህ የተጨመረ ስኳርን ለመቀነስ ብዙ እርምጃዎችን መውሰድ ትችላላችሁ። በተዘጋጁ ምግቦች፣ በተጋገሩ ምግቦች እና መጠጦች ውስጥ የምትጠቀሙትን የጠረጴዛ ስኳር መጠን ማስወገድ ወይም ደግሞ መቀነስ፣ ምግብን ስትገዙ የንጥረ ነገር ዝርዝሮቹን የስኳር ይዘቱን በደንብ ማንበብ፣ በስኳር ከበለጸጉ መጠጦች ይልቅ ውሃን እናም ሌሎች ያልጣፈጡ ተፈጥሯዊ መጠጦችን መጠቀም፣ በምግብ አዘገጃጀት ውስጥ ከተጨመረ ስኳር ይልቅ ቅመሞችን መጠቀም ይመረጣል ማለት ነው። በዚህ መልኩ ስኳርን ማስወገድ ትችላላችሁ። ሰውነታችን ስኳር ሳይወስድ ለመልመድ ምን ያክል ጊዜ እንደሚወስድ ብዙ ጥናት የለም። በተለምዶ ብዙ የተጨመረ ስኳርን የማትወስዱ ከሆነ ከጥቂት ቀናት በኋላ ጥሩ ልትሆኑ ትችላላችሁ። ብዙ የተጨመረ ስኳርን ደግሞ መውሰድ የለመዳችሁ ከሆነ ሰውነታችሁ ስኳር መተውን ለመላመድ ረዘም ያለ ጊዜ ሊወስድባችሁ ይችላል ማለት ነው። ለአንድ ወር ያክል ስኳርን የማስወገድ ውጤቶች ደግሞ በግለሰብ ላይ የተመሰረቱ ሊሆኑ ይችላሉ። ሁሉንም ስኳር ካስወገዳችሁ ሊከሰት ከሚችሉት ውጤቶች ውስጥ አንዱ ዝቅተኛ የኃይል መጠን ሊሆንባችሁ ይችላል። ስኳር ካርቦሃይድሬትስ ወይም ደግሞ ወደ ግሉኮስ የሚሰበር ማክሮ ኒውትረንት ነው። ግሉኮስ የሰውነታችን ዋና የሆነ የኃይል ምንጭ ነው። ስኳርን መተው ስሜታችንን ሊነካ ይችላል። አንጎላችን ኢንዶርፊንናም ዶፓሚን ወይም በቅጽፈት ጥሩ ስሜት እንዲሰማን የሚያደርጉ ሆርሞኖችንም ይለቃል ማለት ነው። አንዳንድ ሰዎች ስኳር መብላትን በአንድ ጊዜ ለማቆም ሊሞክሩ ይችላሉ። በአንዳንድ ጊዜ ደግሞ ስኳርን ሙሉ በሙሉ ማስወገድ ትንሽ ፈታኝ ሊሆን ይችላል። ስለዚህ ቀስ በቀስ ስኳር ማቆምን መለማመድ ያስፈልጋል። መጠኑን እየቀነሳችሁ እየቀነሳችሁ በጊዜ ሂደት ሙሉ በሙሉ አደድ ሹገር ወይም ደግሞ የሚጨመሩ ስኳሮችን ማስወገድ ይኖርባችኋል ማለት ነው። የሚጨመሩ ስኳሮችን ማስወገድ አለባችሁ ስል በቡናና በሻይ ብቻ የምትጠቀሙትን ስኳር አይደለም። ገዝታችሁ የምትጠቀሙት ፕሮሰስ የሆኑ ጣፋጭ ምግቦች፣ የታሸጉ ምግቦች በአጠቃላይ ከፍተኛ የሆነ ስኳር አላቸው። እቤት ከምትጠቀሙት ስኳር በላይ በታሸጉ ምግቦች ውስጥ፣ እንዲሁም ደግሞ በጣፋጭ መጠጦች ውስጥ እንደ ኮካኮላ ባሉ ሶፍት ድሪንኮች ውስጥ፣ ውጪ በምትጠቀሙት ጁስ ውስጥ አሁን ለምሳሌ ፓፓያ ጁስ፣ አቮካዶ ጁስ፣ እንደዚህ በምትጠቀሙት ውጪ በምትጠቀሙት ጁሶች ውስጥ ከፍተኛ የሆነ ስኳር እንደሚጨመር ማወቅ አለባችሁ። ስኳር አጠቃቀማችሁን ማስወገድ አለባችሁ ስል እነዚህን ሁላ አንድ ላይ ማስወገድ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ እናንተ ከተማራችሁበት ሌላውም እንዲማርበት ሁላችሁም ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ መልስላችኋለሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።